ቅዱስ አህዱ አምላክ አማት በስመ አብ ወልድ መንፈስ ቅዱስ አህዱ አምላክ አማስሩ ወተስኡ ለሰኔ በዛቲ ዕለት ኮነ ሰማዕተ ጊዮርጊስ ሐዲስ። አንድ አምላክ በሆነ በአብ ወልድ መንፈስ ቅዱስ ስም ሰኔ 19 በዚህች ቀን ሐዲስ ጊዮርጊስ ሰማዕት ሆነ። የዚህም ቅዱስ አባት ስሙ የዚህም ቅዱስ አባት ስሙ መዛሂዝም ነው። ትርጓሜው ድንገተኛ ማለት ነው። እርሱም እስላም ነበር። ከግብፅ ደቡብ ድምራ ከሚባል ሀገር ክርስቲያን ሴት አግብቶ ከእርሷም ሶስት ልጆችን ወለደ። ከሶስቱም አንዱ ይህ ቅዱስ ነው። ከእናቱም ጋር ወደ ቤተክርስቲያን ይሄድ ነበር። ቅዱስ ቁርባንን የሚቀበል ዘንድ እናቱን ለመናት። እርሷም ማንም የክርስትናን ጥምቀት ሳይጠመቅና ንጹሕ ሳይሆን ቁርባን ሊቀበል አይችልም አለችው። ከዚህ በኋላም ከተረፈ መስዋዕቱ ሰጠችው። በጎረሳትም ጊዜ ጣዕሙ በአፉ ውስጥ እንደማር ሆነ። የዚች የቁራሿ አጣም ባፌ ውስጥ እንዲሆነ የዋናው ቁርባኑ ህብስት ጣይ ምን ያህል ይሆን ብሎ በልቡ አሰበ። ከዚያች ጊዜ ጀምሮ ክርስቲያን የሆን ዘንድ ወደደ። በአደገም ጊዜ ክርስቲያን ሴት አገባ። ክርስቲያን የሆን ዘንድ መፈለጉንም ነገራት። እርሷም ወደ ሌላ ሀገር ሂዶ የክርስትናን ጥንቀት እንዲጠመቅ መከረችው። እርሱም ወደ ሌላ ሀገር ሂዶ ተጠመቀ። ስሙንም ለውጦ ጊዮርጊስ ተባለ። እስላሞችም ባዩት ጊዜ ይዘው ታላቅ ስቃይን አሰቃዩት። ከዚያም አምልጦ ሳፍጥ ወደሚባል ሀገር ሸሸ። በዚያም ሶስት ዓመት ኖረ። ወሬውም በተገለጠ ጊዜ ቀጡሩ ወደሚባል አገር ሂዶ የልዳዊው ሰማዕት የቅዱስ ጊዮርጊስን ቤተክርስቲያን እያገለገለ ኖረ። ከዚህም በኋላ ወደ ሀገሩ ድምራ ተመለሰ። እስላሞችን ሰሙ፣ ይዘውም ለመኮንኑ ሰጡት። የመኮንኑም ሚስት ክርስቲያን ነበረች። ለመኮንኑም አታሰቃየው አለችው። መኮንኑም አስሮ በወህኒ ቤት ዘጋበት። እስላሞችም ተሰበሰቡ። የወህኒ ቤቱንም ደጅ ሰብረው ታላቅ ግርፋት ገረፉት። አካሏቱንም ቆራርጠው በሕይወትና በሞት መካከል ጣሉት። ሲነጋም ክርስቲያኖች የሞተ መስሏቸው እና የሞተ መስሏቸዋልና ሊቀብሩት መጡ። ነገር ግን በሕይወት አገኙት። ከዚህም በኋላ እስላሞች ተሰብስበው ከዚህ ምክርህ ካልተመለስ እኛ ጽኑ ስቃይ አሰቃይተን እንገላሃለን አሉት። የመዛ ህዝም ልጅ የከበረ ጊዮርጊስም ሰማይና ምድርን የፈጠረ የሕያው እግዚአብሔር ልጅ ኢየሱስ ክርስቶስን አልክደውም፣ የፈለጋችሁትን አድርጉ አላቸው። እጅግም ተቆጡ። በመርከብ ምሰሶ ላይም ሰቅለው ታላቅ ስቃይን አሰቃዩት። መኮንኑም ከስቅላታ ወርደው በእስር ቤት እንዲያስሩ ታዘዘ። እንደዚሁም አደረጉ። ሚስቱም ታጸናውና እንዲታገስ ታደርገው ነበር። ሰይጣንም እንዳያስተውና የደከመበትን ዋጋ እንዳያጣ በልቡ ወደ ክርስቶስ ያስብ ዘንድ ተመክረው ነበር። ከዚህም በኋላ የእግዚአብሔር መልአክ ተገለጸለትና አረጋጋው፣ አበረታታው ከሰማዕታትም ጋር እንደተቆጠረ በማግስቱም ራሱን በሰይፍ እንደሚቆርጡት ነገረው። በነጋም ጊዜ እስላሞች ወደ መኮንኑ ተሰብስበው ጊዮርጊስ እንዲሰጣቸው ዘንድ ፈለጉ። መኮንኑም የወደዱትን ያደርጉበት ዘንድ እንዲሰጧቸው አዘዘ። ከዚህም በኋላ ከእስር ቤት አወጡት። ድምራ በምትባል ሀገር በከበረ የመላእክት አለቃ በሚካኤል ቤተክርስቲያን ራሱን በሰይፍ ቆረጡ። የሰማዕትነት አክሊልንም በመንግስተ ሰማያት ተቀበለ። ከዚህ በኋላ በዚያች ቀንና በዚያች ሌሊት በስጋው ላይ እሳትን አነደዱ። እሳቱን በላዩ እየነደደ ምንም ምን አልነካውም። ወስደውም በገበያ ውስጥ ጣሉት። ከዚያም አንስተው በባሕር ውስጥ ጣሉት። በእግዚአብሔር ፈቃድም ወደ ደሴቱ ወደ ዳር ደረሰ። እናቱም ጠብቃው ነበረና ወስዳ ገነዘችው፣ ለጥቂት ወራትን በቤቷ ሸሸገችው። ከዚህም በኋላ ውብ የሆነች ቤተ ክርስቲያን ሰሩለት፣ ስጋውንም በውስጡ አኖሩ። እርሱም ታላላቅ ብዙዎች ድንቆች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። ሰላም ለጊዮርጊስ እጉሰ መከራት ኩላ እንዘይ ቀስፍዎ ሐቆየ ወእንዘይ ወቅይወናላ አስተር አየቶ አሜሃ ማርያም ርግበ ገሊላ። ሰላም ለወላዲቱ ወለመፃምርቱ በስዩላ በማእዛ ፍቅሩ ጥዑም ዘተወሳሃት ተድላ ወበዛቲ ዕለት ካይብ አይረፋ አባብስ ወይ አኖብ ከዊኖ ሰማይ ተዘበ ትርጓሚው ወርቅ ጽሩ። ደግመኛም በዚህ ይህች ዕለት ሰማዕት በመሆን አባብሶይ አኖብ አረፈ። ትርጓሚውም የጠራ ወርቅ ማለት ነው። ይህም ቅዱስ ከድሜ አጣውራጃ ስሟ ባኖስ ከሚባል አገር አቅራቢያ መኮንን ከቆጵሪያኖስ ከጭፍሮች ውስጥ በከተማው ታላላቅ ሰዎች ልጆች ወገን ነበር። በዚህም ቅዱስ በመኮንኑ ዘንድ ነገር ሰሩበት። ቅዱሱም ክብሪ ግባውና በጌታችን በኢየሱስ ክርስቶስን በፊቱ ታመነ። ወደ እንዴናውም ወሰዱት። በመኮንኑ አርያኖስም ፊት ቁሞ በጌታችን ታመነ። አርያኖስም በእርሱ ላይ ተቆጣ። ለአማልክትም ሰዋ አለው። አልታዘዘለትም፣ ስቃዩንም አልፈራም። መኮንኑም ወስዶ ጽኑ ስቃይን አሰቃየው። ከዚያም ራሱን በሰይፍ እንዲቆርጡ ታዘዘ። ወደሚገድሉበት ቦታም ሊወስዱት አወጡት። ብዙ ሕዝብ የሚከተሉት ነበር። እነሆ ከዚያም የአርያኖስ መኮንን አንበሶች ነበሩ። የሚጠብቃቸውም ሰው ነበር። እርሱም በብረት ሰንሰለት ታስረው ከእነርሱም አንዱ አንበሳ የብረት ሰንሰለቱን በጥሶ ሩጦ ወደ ቅዱሱ ደረሰ። የእግዚአብሔር መልአክ ቅዱሱን በአንበሳው ጀርባ ላይ ያወጣውና አይነ ፀሐይ ወደሚባል ሀገር እስከሚያደርሰው በረረበት። ቅዱሱ ግን አይኑን ሸፍኖ ስለነበረ ወደ የት እንዳለ አላወቀም። በዚያም ራሱን በሰይፍ ቆረጡት። የሰማዕትነት አክሊልንም በመንግስተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛን በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑ ለዘላለሙ አሜን። ሰላም ሰላም ለአኖ ብስወይ ዘበትርጓሜው ወርቅ ጽሩ ሀበይፌት ጽምስምኦብ አይነ ፀሐይ ይጽአኖ ጊጻኖ መጸመጻ መንገሌሁ በአምሳለ ፈረስ ሰነ ማቃቢሁ አምሲጦ አምሲጦ አንበሳ ህሙይ እምዓቃቢሁ አምሲጦ አንበሳ ህሙይ ወበዛቲ ዕለት ኮኑ ሰማይተ አምስቱ ሃራ በዚህችም ቀን አምስት ጭፍሮች በሰማይትነት ሞቱ። እሊህም አርሶፎኒስ፣ ጴጥሮስ፣ አስኪሪዮን፣ አርጌኒዮስ እና ቢልፊዮስ በዲዮስ ስፒሊዮስም ቅጽር ውስጥ ይኖሩ ነበር። መኮንኑም ለጣዖታት እንዲሰዉ ባስገደዳቸው ጊዜ እኛስ የንጉሳችንን የኢየሱስ ክርስቶስን ትእዛዝ እንፈጽማለን ለእርሱም እንሰዋለን አሉት። መኮንኑም ሰምቶ ተቆጣ። በአንድ ቤት ውስጥም እንዲዘጉባቸውና እስከ ሁለት ቀን እህል ውሃ እንዳይሰጧቸው አዘዘ። ከዚያም በኋላ እንዲያመጧቸው አዘዘ። በፊቱም በቆሙ ጊዜ ላማልክት ሰዉ አላቸው። እነርሱም በአንድ ቃልስ እኛስ ለፈጣሪያችን ለክርስቶስን ሰዋለን፣ ለረከሱ አጋንንት ግን አንሰዋም አሉት። አንገታቸውንም አስረው ወደ ሌላ ሀገር ወስዷቸው ዘንድ አዘዘ። አርጌኒዎስም ወንድሞቹን እኔ እውነት ነግራችኋሉ የእግዚአብሔር መልአክ አምስታችንንም በስማችን ሲጠራን ሰምቻለሁና አላቸው። ዳክስ ወደሚባል መኮንንም ባደረሷቸው ጊዜ መኮንኑ አስቀድሞ አርሶፎኒስን ወስዶ ለአማልክት ሰዋለው፣ እንቢ ባለውም ጊዜ በፈረስ ጅራት ላይ አስረው በከተማ ውስጥም እንዲጎትቱትና እንዲያዞሩ ታዘዘ። በመለሱትም ጊዜ በውሽባ ቤት ማንደጃ ውስጥ ፊቱን እንዲያጠወልጉ ታዘዘ። ሁለተኛም እስከሚጨነቅ ድረስ በሰረገላ ውስጥ አስረው ቁልቁል ሰቀሉት። ሃይማኖቱንም ጠብቆ ክብር ይግባውና ለጌታችን ነፍሱን ሰጠ። ሁለተኛም ጴጥሮስን አቀረቡት። ዳክስም ለአማልክት ሰዋ አለ። ትእዛዙንም ባልተቀበለው ጊዜ እንዲያሰቃዩትና እንጨት ተክለው ዘቅዝቀው እንዲሰቅሉ ታዘዘ። ሁለተኛም ምድሩን ቆፍረው ከትከሻው በታች ቀብረው በቅሎችን በላዩ እንዲያ እንዲነዱበት አዘዘ። ይህንንም እግዚአብሔር እየረዳው ታገሰ። ከጉድጓዱን በወጡት ጊዜ ከስቃዩ ብዛት የተነሳ ስጋው ተወለገ፣ መናገርም ተሳነው። በግንድ ውስጥም አስረው ጣሉት። ከዚህም በኋላ አርጌኒዎስን አቀረቡት። ዳክስም ለአማልክት ሰዋ አለው። እምቢ ባለውም ጊዜ እስከሚገድሉት ድረስ ያሰቃዩት ዘንድ አዘዘ። ያለ መብልና መጠጥም በተበሳ ግንድ ውስጥ አስረው ዘቅዝቀው ሰቀሉት። ዳግመኛም አስኪሪዮንን አቀረቡት። ዳክስም ለራስህ ዘን በክፉ አሟሟትም እንዳትሞት ለአማልክት ሰዋ አለው። እምቢ ባለውም ጊዜ እንዲያሰቃዩት፣ እንዲሰቅሉትና ስጋውን እንዲሰነጥቁት አዘዘ። ወታደሮችም ተረከቡትና በጽኑ ስቃይ አሰቃዩት። በትዕግስቱን ባሸነፋቸው ጊዜ ለመኮንኑ ነገሩት። በረሃብና በፅም ሞት ዘንድ በግንድ ውስጥ አስረው በባዶ ቤት እንዲዘጉበት አዘዘ። እንዲሁም አደረጉበት። ደግሞ ዲያቆን ቢልፊዮስን አቀረቡት። መኮንን እንዳክስም እንዳትሞት ለማለቅ የተሰዋለው ባልሰማውን ጊዜ እስከሚገድሉት ድረስ እንዲያሰቃዩትም አዘዘ። ስጋውን ሰነጣጥቀው በከተማው አደባባይ ጎተቱት። እንጨት ተክለውን ቁልቁል ሰቀሉት። በአንገቱም ከባድ ደንጊያ አንጠለጠሉ። ከሃይማኖቱም ባልተናወፀ ጊዜ በረሃብና ጽም እንዲሞት በግንድ ውስጥ አስረው በላዩ መዝጊያ ሰርተው ዘጉበት። በየዕለቱም ወንድሞች የሚበናን ከውጭ ሁነው ይጎበኙት ነበር። ጳሄን የተባለው የሰኔ ወር በባተ በሰላሳ ጴጥሮስ ነፍሱን ሰጠ። እርሱንም አውጥተው ደጁን በሌሎች ላይ ዘጉ። የክብር አርጌኒዮስም ከአምስት ቀን በኋላ አረፈ። እርሱን አውጥተው በቀሩቱ ላይ ደጁን ዘጉ። ብፁዕ አስኪሪዮንም ከአስራ ሁለት ቀን በኋላ አረፈ። እርሱንም አውጥተው በቅዱስ ቢልፌዎስ ላይ ደጃፍ ሰርተው ዘጉበት። እርሱም የሚያርፍባት ቀን ስትደርስ፣ ወንድሞቼ ታገሱኝ፣ በዚች ሌሊት እወጣለሁና አላቸው። ከአስራ ዘጠኝ ቀን በኋላም በዚያ ችሌሊት ነፍሱን አሳልፈው ሰጠ። እግዚአብሔር ምስጋና ይሁን፣ እኛንም በገድለኞች ጸሎት ይማረን በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን። ሰላም ለአርሶፎኒ ወለ ጴጥሮስ፣ አምሳሉ ለአስኪሪዮን ወአርጌኒዎስ ወቢልፌዎስ አብያፀሉ በእንተ ኢየሱስ ክርስቶስ አመ ተጋደሉ